ተስፋ የቆረጡ ስለሆኑ ያጉረመርማሉ መርማሉ አፋቸው ትዕቢትን ይናገራል። ያበላልታሉ፣ ለሰው ያድላሉ። የሁሉ የሚያደርጉት እንጠቀምበታለን ብለው ነው ብሎ እዚች ባጭር ቃል ሰፋ ያለ ጠቅላላ ትምህርት ይሰጥና ወንድሞቼ ይላል ዋንተ ሙሳ ሀዊነ ተዘከሩ ቃለ ዘነገሩ ክሙ ቀዲሙ ሐዋርያት የሆ የኢየሱስ ክርስቶስ ወንድሞች እናንተ ግን የኢየሱስ ክርስቶስ ሐዋርያት አስቀድመው የነገሯችሁን አስቡ። ወዘይቤሉ ክሙ ከመ በደኃሪ መዋዕል ይመጽኡ መስህታን እለይም የህሩ በፍትወተ ልቦሙ ወያስሕቱ ባህታዊ ሆኑ በኋላ ዘመን በፍላጎታቸው የሚያስተምሩ በኃጢአታቸውም ሰውን የሚያስቱ አሳቾች ይመጣሉ ብለው የነገሯችሁን አስቡ፣ አትርሱ። እነዚህ በኃጢአታቸው ሰውን የሚጎትቱ ናቸው፣ ወደ እነሱ የሚጎትቱ ናቸው። እነሱ ፈጥረው ባስታፉት ሴተትም ሌላውን የሚያሳትቱ ናቸው። መንፈስ ቅዱስ ያላደረባቸው ናቸው ይላል፣ ቁርጥ አድርጎ ነው የሚናገረው። ስለዚህ ይልና ወአንቱም ወሰሪሱ ህንጹሪ ሰከሙ በሃይማኖት ቅድስት፣ እናንተ ግን በተቀደሰችው ሃይማኖት ራሳችሁን እነጹ፣ ራሳችሁን አጽኑ ብሎ በመግቢያው ላይ የሰጠውን አደራ አሁንም ደግሞ ያጽነዋል። ዋስተበቁ አክሙ ከመተት ቀን ይዋ ለእንተ ተውህበት ለቅዱሳን ሃይማኖት ለቅዱሳን የተሰጠችውን ሃይማኖት ምግባር አድርጋችሁ እንድትይዟት ስራችን ብላችሁ እንድትይዟት እማልዳችኋለሁ ያለውን አሁንም ደግሞ እንደገና መልሶ እናንተስ ለተቀደሰችው ሃይማኖት እራሳችሁን እነጹ። የእነዚያ ነገር እነዚያ ነው፣ በልብ ወደድ የሚፈልቅ ነው እንጂ የእግዚአብሔር አይደለም ማለት በልብ ወደድ የሚረጭ ነው። እራሳቸው ፈቃድ የሚሰሩት ብቻ ነው። ስተው የሚያስቱበት ነው። የመንፈስ ቅዱስ አይደለም። መንፈስ ቅዱስ የላቸውም፣ አላደረባቸውም። እናንተ ግን ራሳቸውን በተቀደሰችው ሃይማኖት አጽኑ፣ እነጹ፣ በእግዚአብሔር ፍቅርም ከክፉ ነገር ሁሉ ተጠበቁ። እናንተ እኮ ይላል በድሉ ካገኛችሁት የምትገስጹት ቢያጠፋ የምትቀጡት ያለዚያም የምትምሩት መክራችሁ ቀጥታችሁ ከእሳት የምታድኑት አለ ይላል። ይሄ ነው። በሃይማኖት ትምህርት ውስጥ ሁሉ ነፃ ነው ማለት አይደለም። ጌታም ኃጢአቱን ይቅር ያላችሁት ይሰረይለታል፣ ያለ ስለዚህ ነው። እያንዳንዳችን በሕይወታችን ብንበድል እራሳችንን ለካህኑ እንድናስመረምር መርምሮ የሚቀጣውን ቀጥቶ፣ አለዚያም ይቅርታ አድርጎ መክሮ ይመልሰዋል። እንዲህ አድርጎ ከፍርድ ያድነዋል። ስመቦ ነዘዝ ዘልፍ ወበን በኃጢአቱ ጽናት የምትዘልፉት አለ ይላል። የማይመለስ ከሆነ ግን የማይፈወስ ድውይ፣ የማይመለስ ድውይ ነውና እንደነ አሬዎስ፣ እንደነ ንስጥሮስ፣ እንደነ መቅዶኔዎስ፣ እንደነ እንደነሊዮን ተወግዞ ይለያል። ይሄ የቤተክርስቲያን ስርዓት ነው። እስመ ቦ ለዘተዘለፈ በእንተ ኃጢአቱ ስለ በደሉ የምትቀጡት አለ። ወቦ ለዘተምህርዎ ከተጠጠተ ደግሞ የምትምሩት አለ አ ቅዱስ ጴጥሮስ በእለተ ስቅለት ጌታን አላውቅም ብሎ ነበረ። ተጸጸተ፣ አለቀሰ፣ ጌታን በምህረት ተቀበለው። አላዘከረውም፣ እንዲያደርገ ነበርም አላለውም። በእኛም ንስሐ ለሚገባ ሳ ተፈቅዷል። ኃጢአቱን ይቅር ያላችሁት ይሰረይለታል፣ ይቅር ያላላችሁት ግን አይሰረይለትም። ይሰረይለታል ወቦ ለታድኅንዎ እምእሳት ወተባል ህንጎ መክራችሁ፣ አስተምራችሁ፣ ፈርዳችሁ ከእሳተ ገሃነም የምታድኑት አለ። በእናንተ ምክር በእናንተ ትምህርት ራሱ በራሱም ወቦ ዘይድህን ፈሪሆ ዛሬ ብቻ ዛሬ በጉባኤ ነገ ደግሞ በእግዚአብሔር ቤት ይፈርድብኛል ብሎ ፈርቶ ተጸጽቶ ራሱን የሚያድን አለ። አንዳንዶቹም ደግሞ በዚሁ ምክንያት ያንን በደላቸውን ትተው የነበሩበትን ሁሉ አውልቀው ጥለው የሚመለሱ አሉ ነው የሚለው። እናንተ ግን ጽኑ ብሎ ይህ ለእግዚአብሔር አቂ ቦተ ክሙ እግዚአብሔር አምላክ እስከ መጨረሻ ይጠብቃችሁ ይቻለዋል። በፊቱም በፊቱም ደስ ብሏችሁ ልትቆሙ የምትችሉበት ቀን ይመጣል። ይሄ አለና ተጠንቀቁ። እናንተ በተቀደሰችው ሃይማኖት እራሳችሁን አጽኑ እደዊሁ ለኢየሱስ ክርስቶስ ክብር፣ ምስጋና፣ ኃይል፣ ስልጣን ዓለም ሳይፈጠር ዛሬም ለዘላለምም ገንዘብ በሆነው በጌታችን በኢየሱስ ክርስቶስ ቃል እሱ ሁሉን ይጠብቃቸዋል ነው የሚል እግዚአብሔር ይጠብቃቸዋል ነው የሚል ግዙ እደዊሁ ይላል አማርኛው። ቃል ብቻ ነው የሚል እደዊሁ ግዙ ሁለት ያሳያል እጆቹ ብሎ በመጽሐፍ ቅዱስ ስለ እግዚአብሔር የሚናገር ሁሉ የእግዚአብሔር እጅ ብቻ ነው የሚል፣ አንድ ብቻ ነው የሚሰጠው፣ አንድ ብቻ ነው። ለምን የእግዚአብሔር ክንዱ ቃሉ ተብሎ የሚነገርለት ጌታ ኢየሱስ ክርስቶስ ብቻ ስለሆነ ነው። ሐዋርያው ግን ስለ ጌታ ሲናገር በእደው ይሁን በጌታችን በኢየሱስ ክርስቶስ በእጆቹ አለ ሁለት መዳኛ ነው የሰጠን ጌታ። አንድ ራሱ ቤዛ ሆኖ ስለሞተልን መዳኛችን እሱ ነው። ሁለት የሰጠን መመሪያ ወንጌሉ። እነዚህ ሁለቱን አጣምሮ ነው ሐዋርያ ወደ ሁሲል የተናገረ እና በኢየሱስ ክርስቶስ ቃል ማለው በእኔ እመኑ በእግዚአብሔርም ታምናላችሁ ባለው ኑ ተከተሉኝ ባለው፣ አዎ እሱን እናምናለን። ያ በአንድ ልጅ እንደሆነ ዓለሙን እንደፈጠረ ዓለሙን እንደሚያሳልፍ ለሰው ልጅ ቤዛ ሆኖ እንደሞተ እንዳዳነ ወደ ሰማይ እንዳረገ አሁንም በአብ ቀኝ እንዳለ እናምናለን። እንደገና ደግሞ ኑ ተከተሉኝ ባለው እሱ የሰራውን ስራ ሁሉ ተቀብለን እያስተላለፍን እያገለገልን እናመሰግነዋለን። ለዚህ ነው ሐዋርያው በሄደው ይሁን የኢየሱስ ክርስቶስ ሲል የጻፈ። የሚያስደንቅ ትምህርት ነው እንግዲህ ግልጥ ፍርጥ አድርጎ የቤተ ክርስቲያን ጠላቶች ከቤተ ክርስቲያን ወጥተው ምን አይነት የቀልድ ትምህርት እንደሚሰጡ ያው ግን ለነሱ ጥቅም ብለው እንደሚያበላሹት ነው ሐዋርያው የገለጸልን። እለ ያፈልስዋ ለጸጋ እግዚአብሔር ውስተ ዝሙት ሆሙ የእግዚአብሔርን ጸጋ ወደ ዝሙታቸው የሚለውጧት። ዝሙት ማለት የሴትና የወንድ ተግባር ብቻ አይደለም። የማይገባውን መሻት ማድረግም ሁሉ ዝሙት ነው። የማይገባውን መናገር ማስተማርም ሁሉ ዝሙት ነው። በማይገባ ላይ ሰዎችን ማሳት ሁሉ ዝሙት ነው። እና ወይ ከሄዱ ወደ ዘውቱ ባሕቲቱ ንጉስ ብቻውን ዘላለም ንጉስ የሆነውን ኢየሱስ ክርስቶስን የሚክዱ አለ አማላጃችን ነው የሚሉት፣ መካከለኛ ነው የሚሉት ያስደነግጣል። መካከለኛ እንዴት? የተንጠለጠለ በአየር መካከል፣ ወደ ላይ የማይወጣ ወደ ታች የማይወርድ ይሄ ነው መካከለኛው አስተራቂያችን አማላጃችን የሚማልድልን አስታራቂያችን ነው፣ አስታራቂያችን ነው። ራሱን ቤዛ አድርጎ ደሙን አፍሶ በእኛና መካከል በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ አድኖናል። እናውቃለን። ደግሞ ማልዶልናል፣ ማልዶልናል አባ እቀቦሙ በስምህ ከሌለው ሀብከኒ አባት ሆይ የሰጠኸኝን በስምህ ጠብቃቸው። አባ ቅዱስ ቀድሶም በጽድቅ ቅዱስ አባት በጽድቅ ቀድሳቸው። አባ እለት ሰው ሀብከኒ የፈቅድ ከመያለው ሀብ ኳነ አባት ሆይ የሰጠኝን ካለሁበት እንኖር ውሻለሁ ብሎ ማልዶልናል፣ አንድ አድርጎናል። የሚገርመው ከሱ አስተካክሎ አንተ እኔን ወደ ዓለም እንደላከኝ እኔም እነሱን ወደ ዓለም እልካችኋለሁ። አባቴ እኔን እንደላከኝ እኔም እናንተን እልካችኋለሁ እንዲህ አለ። ነው የሰጠን ጸጋ ይህን አያል ንጉሠ ነገሥት ነው። መካከለኛ እያሉ የሚቀልዱበት ሚስዮናውያን መካከለኛ ከዚህ ያልሆነ ከዚህ ያልሆነ ምን ጃማ አለቀ አንተ ሰበቁ ከበዲህ በምድር ፈጽሜ የግብረ ዘዋብ ከንዲ ከመግብር እኔ በምድር ላይ ልሰራው የሰጠኝን ስራ ፈጽሜ አከበርኩህ ያለ፣ አሙስለት ማታ አሙስለት ማታ ወደ መስቀል ሲገባ በሐዋርያቱ መካከል በነበረበት ጊዜ የመጨረሻውን አደራ ሲሰጣቸው ቅዱስ ዮሐንስ በምዕራፍ አስራ ሰባት እንደገለጸው ኦ አባ በጽሐ ጊዜ ወከመት ሰብ በሆነ ወልድከ ልጅህነት ገልጠው ጊዜው ደረሰ። ወከመ ወልድከኒ ሰብከ ልጅህም ሊገልጥህ ጊዜው ደረሰ። አንተ ሰባይ ኩከ በዲህ በምድር ፈጽሜ ግብረ ዘወሃብከኒ ከመግበር እኔ በምድር ላይ ልሰራው የሰጠኝን ስራ ጨርሽ ጨርሽ አከበርኩህ ገለጥኩህ ነ ያለ አዎ በእለተ መስቀል አልቋል አለቀ ተደመደመ መብት ለቤተ ክርስቲያን ተሰጠ። አሁን አለ እኔ እኔን አንተ ወደ ዓለም እንደላከኝ እኔም እልካቸዋለሁ። ስለ እነሱ እኔ ራሴን እቀድሳለሁ እነሱ ቅዱሳን እንዲሆኑ። ስለ እነዚህ ብቻ ደግሞ አይደለም በቃል ስለሚያምኑብኝም ሁሉ ነው ብሎ ስለ መላው ክርስቲያን ያን ዕለት ስራውን ጨርሷል። እንግዲህ ወዲህማ ማ ከሀብቀኝ ተነስቶ እንደገና መንበር ከካለ እንዴ እንደገና መቆም መቀመጥ አለ እንዴ? አላለም፣ አላለም። ይሄ ነው የሚያሳፍረው የእግዚአብሔርን ጸጋ ወደ ዝሙታቸው ወስደው የወሰዱት እኔ ያላቸው ሐዋርያው እነሱ ወደ ፈለጉት ብቻ ወደ ፈለጉት ብቻ የወንጌልን ቃል ረግጠው እና እነዚህ የተቀላቅለውባችኋል ተጨምረውባችኋል። ከእናንተ ጋር ተባባሪዎች ሆነዋልና፣ እናንተ ግን ለቅዱሳን የተሰጠችውን ሃይማኖት ተግባር አድርጋችሁ እንድትይዙ እማልዳችኋለሁ ካለ በኋላ በመጨረሻም እናንተስ የጌታችን የኢየሱስ ክርስቶስ ሐዋርያቱ የነገሯችሁን ቃል አስቡ። በኋላ በኋላ ዘመን በልብ ወደድ የሚያስተምሩ አሳቾች እንደሚመጡ በኃጢአታቸውም ማንንም እንደሚያስቱ የነገሯችሁን አስቡ። እነዚህ ወንጀለኞች ናቸው፣ በልብ ወደድ የሚያስተምሩ እነሱ ተሳስተው የሚያሳስቱ መንፈስ ቅዱስ ያላደረባቸው ናቸው። ስለዚህ እናንተ እራሳችሁን በተቀደሰችው ሃይማኖት ነጹ ነው ያለ። አስደናቂ መምህር ነው። ግሩም ነው! ግሩም ነው! ግሩም ነው! አቤት አቤት አቤት አቤት ንታል ቅዱስ ሐዋርያን ባካችሁ። እግዚአብሔር አምላካችን በቃሉ በትምህርት ያጽናን ከበረከቱ ይክፈለን። ከዚህ ቅዱስ ሐዋርያ በረከት ይክፈለን። እግዚአብሔር እኛም ባስተማሪው ትምህርት በሰጠው ምክር ጸንተን ለመኖር በእግዚአብሔር ፍቅር ተዘጋጅተን እድላችንን ለመጠበቅ ያብቃል። ሰውነት ዘንድ ዘንድ ተራታ አይ የሰውነት አለ እንጂ እንዳይሰራ እንዲሰራ ይገደዳል፣ አላለም። አሁንም እግዚአብሔር ሳያውቅ የፈጠረው የለም፣ አይደለም? መራራውን ዛፍ የሚያፈራውንም ሆነ ጣፋጭን ዛፍ የፈጠረው እሱ ነው። ይሄ ዛፍ ጣፋጭ ያፈራል፣ ይሄ ዛፍ መራራ ይሆናል፣ የተከለው ያውቅ የለም። ይህንንማ እኮ ይሄ በእግዚአብሔር ዘንድ የታወቁ መሆናቸውን ነው እየተናገረ አትናቴዎስ። በግዴታ እንዲሰሩ ይደረጋል አይደለም በመቅደም ወንጀል ደግሞ በአምሳላችን ሰውን እንፍጠር ያለውን ቃል ነው የሚተረጉም። ወገብ ረዳቲ ስልጣን ከመተግበር ዛሀሬት የወደደችው እንታደርግ ስልጣን ሰጥቷታል። ለነፍስ ሰው ዲያብሎስ ሳሳፌ ማለት አይችልም። እንደእውነቱ ከሆነ ዲያብሎስ ሳሳፌ ማለት አይችልም። ሙሉ እውቀት ስቶታል። ራሱን በራሱ እንዲመራ በአዳም እኮ የተፈረደበት በዚህ ምክንያት እኮ ነው እንጂ ይፈረድበትም ነበረ ለምሳሌ እንስሳትን አሁን እንደፈለግን አድርገን ማሰልጠን እንችላለን። ሰውን ግን ራሱን በራሱ የመምራት እድል አለው፣ መብት አለው፣ የመመርመራ የመቆጣጠር ችሎታ አለው እና የመቅደም ወንጀሉ በአምሳላችን፣ በመልካችን፣ በምሳሌያችን ሰውን እንፍጠር ያለው ቃል ሰውን ራሱ የመረጠውን ጽድቅ ሊሰራ ቢፈልግ ሀጢያ ሊሰራ ቢፈልግ የመረጠው ለመስራት መብት ተሰጥቷል ነው የሚለው ይሄን ነው የሚያሳየን ከመይ ኩን ከያቲሃ ወሰናቲሃ በአምሳለ መላእክት ኩን የሚል ክፋቷም በጎነቷም በመላእክት አምሳል ሊሆን ዘንድ ወገብራቲ ስልጣነ የወደደችው እንድታደርግ ስልጣን ተሰጥቷታል አለ መላእክት አውቀው አውቆ በሰሩታል የተፈረደባቸው እነ ዲያብሎስ ነቅ ቅዱስ ሚካኤልስ አውቆ በሰሩታል የተፈረደላቸው እንደሱ ማለት ነው እና ይኸውም እግዚአብሔር ለሰው ምሕረት አድርጓል። ለምን በመጀመሪያ በሰጠው አእምሮ ተጠቅሞ ይዳን እንጂ ሁለተኛ እሱን አልደግፍም አላለም። መጽሐፍ እንዲጻፍ ህግ እንዲሰራ ማድረጉ ለዚያ እርዳታ አድርጎ ነው የሰጠው። እስመ ህገ ወሀበ ለረድኤት፣ ሰው ሊረዳበት ህግ እንሰራ ነው የሚል። ከዚህ አትለፍ፣ ከዚህ አትዝረፍ እያለ በዚያ በሰጠው አእምሮ መጠቀም ቢሳ ነው። ይህን ደግሞ መንገድ ሰጠው። እሱ ነው ሰው ተፈጥረ ለዚህ ከመዝ ከመያጽኑ ኃይማኖቱ በረቆ በቀለም። ሰው በጽሁፍና በቀለም በተጻፈ ነገር ራሱን እንዲመራ አልተፈጠረም ነበረ። ነገር ግን ይህን ማድረግ ስለተሳነው ነው ህገው ሀበለ ረዴት መጽሐፍ እንዲጻፍ ያደረገ። ያንን ማድረግ ስለተሳነው ባይሆን በዚህ እንኳን እያስታወሰ ይጠቀምበት ነው ብሎ ነው። የሚሰሩ ስርዓቶች ሁሉ ሰው ወደዚህ ወዳለው ህገ ልቡና ካለው የሚበልጥ የለም ማለት ነው። ረዳት ናቸው እነዚህ። ይህ ከህገ ልቡና ይበልጥ የለም ረዳት ናቸው። በተጻፈውም ሄድ አቅቱና የምንቸግር አሁን እንደገና በገዛጃችን ልብ ወለድ ነገር እየፈጠርን ሰውን የምናስቸግር ራሳችን የምንቸገር ወንጌልን ያህል ነገር ተመዝግቦ ተጽፎ ቀርቦ እያለ ቀርቦ እያለ ሐዋርያት አንዳንድ ቃል ለማገናዘቢያ ለማገናኛ በሰጣቸው መጠቆሚያ መጠቆሚያ እየመዘዙ ያችን መመሪያ አድርጎ መንቀሳቀስ ማለት ምን ማለት ነው? ያውም እነሱም እመን ብቻ ትድናለህ አላሉም። እመን ትድናለህ ያሉ ብቻ የሚል ነገር አላመጡም አላሉም። ምን ካትሆን እመን ትድናለህ፣ ሃይማኖት ሰውን ያድነዋል ተባሉ እንጂ እመን ብቻ ትድናለህ የሚል ቃል የትም የለም። በጸጋው ድነናል ይላል ሐዋርያው ቅዱስ ጳውሎስ። በጸጋው ድነናል ሲል መጀመሪያ በቸርነቱ ራሱን ቤዛ አድርጎ በመስጠቱ ሁለተኛ፣ እኛ ለዚያ እንድንበቃ በማድረጉ እንጂ በጸጋው ድነናልና እኛ ስራ መስራት የለብንም አላለም። ዝርዝር አድርጎ ምግባራትን ሁሉ እየራሳቸው በየስፍራው በየስፍራው ጽፏል። እነዚህ ግን አመፀኞች ይችን ቃል ብቻ ከዚያች መዝዘው የሚገርሙ እኮ ናቸው። ጌታችን ለዓለም ሁሉ ከተሰዋ በኋላ ያንን ነገር የሚያገኘው ሲያምን ሲያምን አምኖ ሲጠመቅ ስጋውን ደግሞ ሲቀበል ያን ጸጋ ያገኛል። ከዚያ ቀጥሎ እሱ ባዘው ስሳት ጸንቶ ሲኖር ነው። ያም ደሞ ያን ከተወ ደግሞ ይቀራል። ያም ይታጣል፣ ያም ይታጣል። ተወልዶ መካዳለ ቀልድ አይደለም። ኖ ሀቤ ቡሩካን ከመስረሱ መንግስት ዘድልብ ለክሙ ምቅድመ የትፈጠር አለም ይላል ይከተልና ሁሉ ምን እርጉማን ብሎ ዘድልው ለክሙ አይደለም የሚለው ዘድልው ለሰይጣን ወለ መላእክቲሁ ለሰይጣን ወለ መላእክቲሁ እነዚያን እናንተ አባት የባረካችሁ ወደ እኔ ኑና ዓለም ሳይፈጠር የተዘጋጀላችሁን መንግስት ወረሱ ይላቸዋል ለእናንተ የተዘጋጀውን ነው የሚላቸዋል እነዚያን እነዚህን ግን እናንተ ርጉማን ከኔ ራቁና ለሰይጣንና ለአገልጋዮች ወደ ተዘጋጀው ሳትሩንም ለእናንተ አይልም ይህንን አየ ለሰይጣንና ለአገልጋዮቹ ክርስቶስ እንደሰው ወደ ሰይጣን ሊሄዱ ነው ያ ነገር እና ብንጠመቅም ብንቆርብም በስርዓቱ ጸንተን ካልኖር ኑ ተከተሉ ይባለው በእሱ ቃል ጸንተን ካልኖር ይቀራል። ያ ይሁዳ ትምህርቱ የለም እንዴ አልነበረም? ከነ ጴጥሮስ ጋር ያውም እኩል እኩል ግን አልቀረም ቀረ እነ ሲሞን ነበሩ እነ በርያሱስ ነበሩ ናሪዎች ነበሩ። ስንት ሰዎች ወድቀዋል! ስንት ሰዎች ተነስተዋል። አሁን አልተዘጋጀም፣ ለሰው አልተዘጋጀም። ያ እኛ ብለ እምቢ ብለን ነው የምንገባበት። ዘድልው ለሰይጣን ብሉ ወለመላእክቲሁ መላእክት ይሁ ለሰይጣንና ለአገልጋዮቹ፣ ለአገልጋዮቹ ናል ሰውንማ፣ ዘድልው ለክሙ እምቅድመ ተፈጠረ ዓለም አለ ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግቡ ነው ያለ። እናንተ ብቻ በፍቅር ጸንታችሁ ራሳችሁን ጠብቃችሁ ኑሩ እንጂ ይህ ክልጊዜ ኃላቂ ቦተ ክሙ ንጹሀኒ ክሙ ወአቅም ቦተ ክሙ ቅድመ ስባት ይሁ በትፍስህት እናንተ በፍቅሩ ተጠብቃችሁ ኑሩ እንጂ እግዚአብሔር እናንተን በንጽህና ሊጠብቃችሁ አንጽቶ ሊጠብቃችሁ ኋላም ደግሞ ደስ ብሏችሁ መንግስቱን እንድትወርሱ ሊያደርጋችሁ ይችላል ያለ ይችን እኮ ነው ጠቀሳት። እዚህ ወዳ ወዳ ነው ቁጥር ሀያ አራት ግን ሆናት እንዲያው እንዲያው ቅመም አድርጎ የጻፋት እንደው ንጹሓኒክሙ ዋቅሞታ ክሙ ቅድመ ስብሐቲሁ በትፍሥሕት ይላ። በስመ ሁሉ መንፈስ ቅዱስ አሐዱ አምላክ አሚን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን፣ ለዚህ ከፍተኛ ቀጠሮ ስላደረስከን፣ ስብሰባችንን በሰላም ስለመራሃለን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ጸጋህ ብዙ ነው፣ እኛ የሚገባን አይደለንም። አንተ ግን በቸርነትህ ሁልጊዜም ሁልጊዜም የቸርነትህን ስራ ትሰራልናለህ። ስለ አንተ ስለ ቸርነትህ፣ ስለ ካህንነትህ ለማሰብ ለመወያየት፣ ለመነጋገር ለዚህ ሰዓትና ጊዜ ስላደልከን ስለ ቸርነትህ እናመሰግንሃለን። ቸር እግዚአብሔር አምላካችን ሆይ አሁንም እስከ ዓለም ፍጻሜ እኔ ከእናንተ ጋራ ነኝ ያልከውን ቃል ኪዳን እንድታጸናለን፣ እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን፣ ከመከራ ስጋ ከመከራስ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የእለት ምግባችን ዛሬ ስጠን፣ በደላችንን ይቅር በለን፣ እኛም የበደሉንን ይቅር እንድንል ቤት ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ለሰላምታ ሰላም እንልሻለን በሀሳብሽ

የኔንም የህዝብህንም ኃጢአት አስተስሪ በማወቅ ባለማወቅ፣ በማሰብ በመስራት፣ በመናገር የተፈጸመ ሁሉ ዘሪፍታ ዘሪፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ሀብት ከሁላችን ጋር ይሁን። ያስማን ያህል